ሰላምና ጤና በያላችሁበት ይሁን። የተከበራችሁ የኢፌዴሪ መከላከያ ሰራዊት የኢትዮ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን ከሀገር ውስጥና ከውጭ አደርሳችኋለሁ። ወደ ቀዳሚው መረጃ የቀዳማዊት እመቤት ጽህፈት ቤት ከተለያዩ ድርጅቶች ጋር በመሆን ለጦር ኃይሎች ስፔሻላይዝድ ሪፈራል ሆስፒታል መጠነ ብዙ የመድኃኒት አይነቶችን አበርክተዋል። መድኃኒቱን የተረከቡት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ብርጋዴር ጀነራል ዶክተር ኃይሉ እንዳሻው መድኃኒቱ ለሕሙማን አገልግሎት የሚውል ሆስፒታሉን የሚያነቃቃ አስፈላጊ ድጋፍ በመሆኑ ምስጋናቸውን አቀርበዋል። በመከላከያ መሐንዲስ ዋና መምሪያ የኮንስትራክሽን መምሪያ የጥልቅ ውሃ ጉድጓድ ቁፋሮ ስራን አጠናቆ ለአገልግሎት አብቅቷል። በሸገር ሲቲ ቦነያ ወረዳ ጌጃ ቀበሌ የጥልቅ የውሃ ጉድጓድ ቁፋሮ የተከናወነው በመከላከያ መሐንዲስ ዋና መምሪያ የኮንስትራክሽን መምሪያ የውሃ ስራ ቡድን ሲሆን ከ188 ሜትር በላይ ጥልቀት ያለው በሰከንድ 15 ሊትር የማመንጨት አቅም እንዳለውም ተገልጿል። የውሃ ጉድጓድ ቁፋሮ በአካባቢው ለሚገኘው የመከላከያ ሰራዊት የውሃ ፍላጎት ከማሟላት ባሻገር ለአካ አካባቢው ማህበረሰብና ልማት አገልግሎት እንዲሰጥ ሰፊ ጥናት ተደርጎበት የተከናወነ መሆኑም ተመላክቷል። በእለቱ የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ አብቼ ባደረጉት ንግግር ሙያተኞች ያላችሁን እውቀት በታቀደውና በተገቢው መንገድ በመጠቀማችሁ የሰራዊታችንን ችግር እየፈታ በመሆኑ ልትበረታቱ ይገባል ሲሉም ተናግረዋል። በቀጣይ ዋና መምሪያው በዘርፉ በታጠቀው ዘመናዊ ማሽን ሰፊና ተደራሽ አገልግሎት ለመስጠት ዝግጅት እየተደረገ ስለመሆኑ የጠቆሙት ሌተናል ጀነራል ደስታ አብቼ ለዚህ ሙያተኞች እስካሁን በቀሰማችሁት ልምድ ኃላፊነታችሁን በላቀ ሁኔታ መፈጸም አለባችሁ ሲሉም ተናግረዋል። ይህ በእንዲህ እንዳለ ለስትራቴጂክ መሳሪያዎች ኮር የአንድ መድፈኛ ክፍለ ጦር ካምፕ ፕሮጀክት የግንባታ እንቅስቃሴ በመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀኔራል ደስታ አብቼን ጨምሮ በዋና መምሪያው ከፍተኛ አመራሮች ተጎብኝቷል። የፕሮጀክቱ ግንባታ በአውትሶርስ የሜሮን ኮንስትራክሽን ግል ተቋራጭ ድርጅት አማካኝነት እየተከናወነ ሲሆን፣ ግንባታው አሁን ላይ 80 ከመቶ የደረሰ በመሆኑ ከተያዘለት የጊዜ ገደብ ቀድሞ ለማጠናቀቅ በፍጥነት እየተሰራ ስለመሆኑም የፕሮጀክቱ ኃላፊ አቶ ተስፋዬ ዲንሳ በጉ

ከውጪ የሞቶራይዝድ ሻለቃ አዛዥ ታምቡራ የሚገኘውን አዲሱን የአድዋ ካምፕ ግንባታ ጎበኙ። የ19ኛ ሞቶራይዝድ ሻለቃ አዛዥ ኮሎኔል አለሞ ኪንኪና ታምቡራ አካባቢ ግዳጃቸውን በመወጣት ላይ ለሚገኙ ሻምበሎች እየተገነባ የሚገኘውን አዲሱን የአድዋ ካምፕ ግንባታ ስራ ተዘዋውሮ ጎብኝተዋል። ሻለቃው በዌስተርን ኢኳቶሪያል በዩናሚስ የተሰጠውን ግዳጅ በላቀ ሁኔታ በመፈጸሙ ምክንያት በአድዋ ስም የተሰየመውን የካምፕ ግንባታ ተዘዋውሮ የጎበኙት ሻለቃ አዛዡ የካምፕ ግንባታ የስራ ሂደትን በተመለከተ በባንግላዴሽ ኢንጂነሪንግ ገለጻ ተደርጎላቸዋል። ለግንባታው ሂደት በስፍራው የሚገኙ የሰላም አስከባሪ ሻምበሎች ወቅታዊ የግዳጅ አፈጻጸም እና ወታደራዊ ዝግጁነት ወሳኝ መሆኑን የጠቆሙት ኮሎኔል አለሙ ከሻለቃው የግዳጅ ቀጠና አስቸጋሪ በሆነው የታምቡራ ቀጠናን የጸጥታ ሁኔታ ወደ ተፈለገው ደረጃ ለማድረስ የካምፑ ግንባታ ድርሻ የላቀ መሆኑንም ተናግረዋል። በጉብኝቱ ስነስርዓት ላይ የተገኙት የታምቡራ ካውንቲ ኮሚሽነር ሚስተር ማቲው ማቢጌኔ በበኩላቸው የ19 የማጣነኛ ሞተራይዝድ ሻለቃ የአካባቢውን ህዝብ ከሞትና ከጥፋት የታደገ ኃይል መሆኑን ጠቁመው የካምፖ ግንባታ አሁን በሚገኝበት ደረጃ ላይ መገኘቱ እንዳስደስታቸውም ነው የተናገሩት። የ19ኛ ሞተራይዝድ ሻለቃ የተሰማራበት የታምቡራ የግዳጅ ቀጠና ግጭቶች የሚስተዋሉበትና ተፈናቃዮች የተበራከቱበት ቢሆንም በሁኔታው ወቅት ፈጥኖ በመድረስ ለአካባቢው ህዝብ የሰላም ዋስትና መሆን መቻሉንም አስረድተዋል። በጉብኝቱ ከዩናሚስ እስታፍ የተውጣጡ ኃላፊዎች የአካባቢው ሲቪል ባለስልጣናትና የኔፓል ፈጥኖ ደራሽ የሰላም አስከባሪ ሀይል አባላትም ተገኝተዋል። የዩቲዩብ ቻናላችን ተከታታዮች የሀገር ውስጥና የውጭ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት ሰላም።